ፋታ የተሰኘው የኢራን ሚሳኤልን ጨምሮ ሌሎች ለእይታ የቀረቡ ሚሳኤሎች ያሉ ሲሆን ፋታ ግን በልዩነት ጎልቶ የወጣ ነበር። ይህ ሚሳኤል ከ1400 ኪሎ ሜትሮች ላይ ተቀምጦ የእስራኤልን አይረን ዶም የተባለውን የሚሳኤል መከላከያ ስርዓትን አልፎ በመግባት ጥቃት ማድረስ የቻለ ነው። በሙዚየሙ ላይ ከቀረቡት ወታደራዊ ቁሶች ውስጥ በሰኔው ጦርነት ወቅት ተመተው የወደቁና የእስራኤልና የአሜሪካ ንብረት የሆኑ ድሮኖችም ለእይታ ቀርበዋል። እነዚህ ድሮኖችም በኢራን ባለሙያዎች ተሻሽለው በርካታ ቴክኖሎጂዎችም ተገጥሞላቸው ታድሰዋል። የሙዚየሙ መግቢያ በሮች ላይ ደግሞ የእስራኤልና የአሜሪካ ባንዲራዎች የተሳሉ ሲሆን፣ ጎብኚዎችም በወጡና በገቡ ቁጥር ባንዲራዎቹን እንዲረግጧቸው ተደርጓል። እንደ አብዛኞቹ ሙዚየሞች ሁሉ የኤሮስፔስ ብሔራዊ ፓርክ የስጦታ ሱቅም አለው። በሽያጭ ላይ ካሉ ዕቃዎች መካከልም አነስተኛ የድሮንና የሚሳኤል አምሳያዎችም ይገኙበታል። ለሽያጭ ከቀረበው አንድ ሃይፐርሶኒክ ሚሳኤል አምሳያ አጠገብም የሚገዙትን ሰዎች ቀልብ የሚስብ ጽሑፍ የሰፈረ ሲሆን ጽሑፉም ወደ ቴልአቪቭ በሰባት ደቂቃዎች የሚል የኢራናውያንን ልብ በኩራት ያሞቀ ነው። በስፍራው የነበሩ ጎብኚዎችን ያነጋገረው ኤቢሲ ኒውስ በሀገራቸው የሚተማመኑና በኩራት የተሞሉ ህዝቦች መሆናቸውን የዘገበ ሲሆን፣ አንድ ዩኒቨርሲቲ ተማሪ በበኩሉ ይህ ቦታ ሁልጊዜም ባለመከፈቱ ቅር ይለናል። ለእኛ ወደዚህ ፓርክ መምጣት ማለት ወደ ተቀደሰ ስፍራ መምጣት ነው በማለት ተናግሯል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።